ዛሬ በአዲስ አበባ እየተገነቡ ከሚገኙ እልፍ ሰማይ ጠቀስ ፎቆች መካከል በደረጃ መርጠን አስሩን ጠንቀቅ አድርገን እናስቃኛችኋለን። በቆይታችን የህንፃዎቹን አስደናቂ ከፍታ ዘመናዊነትና ውበት የምናስቃኛችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። አንደኛ የኢትዮጵያ ኤሌክትሪክ ኃይል አገልግሎት ዋና መስሪያ ቤት። የዚህ ድንቅ ህንፃ ርዝመት 345.5 ሜትር ሲሆን 62 ፎቆች ይኖሩታል። ሁለተኛ የአቢሲኒያ ባንክ ዋና መስሪያ ቤት ህንፃ። አዲሱ የአቢሲኒያ ባንክ ዋና መስሪያ ቤት ህንፃ 60 ፎቆች ያሉትና 270 ሜትር ቁመት ያለው ሰማይ ጠቀስ ህንፃ ሲሆን ግንባታው 9763 ካሬ ሜትር ስፋት ያለው ቦታ ላይ ያርፋል። ሶስተኛ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በ2022 የተጠናቀቀው የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በምስራቅ አፍሪካ ውስጥ ካሉ ግዙፍ ህንፃዎች መካከል ዋነኛው ሲሆን ከመሬት በላይ 209.15 ሜትር ከፍታ ያለው ሆኖ ምድር ውስጥ ያለውን ጨምሮ 53 ወለል ያለው ህንፃ ነው። አራተኛ የኦሮሚያ ህብረት ስራ ባንክ ዋና መስሪያ ቤት ህንፃ በቅርቡ የሚገነባው ይህ የኦሮሚያ ህብረት ስራ ባንክ ዋና መስሪያ ቤት ህንፃ 65 ፎቆች እንዲኖሩት ታቅዶ የተጀመረ ሲሆን በአዲስ አበባ ከሚገነቡ ረዣዥም ማማዎች አንዱ ይሆናል ተብሎ የሚጠበቅ ድንቅ ህንፃ ነው። ስድስተኛ የግሎባል ባንክ ወይም ደግሞ የቀድሞ ደቡብ ግሎባል ባንክ ዋና መስሪያ ቤት። ይህ የግሎባል ባንክ ዋና መስሪያ ቤት በጠቅላላ ወደ 51 ፎቆች የሚኖሩት እጅግ ረጅም ከፍታ ያለው አዲስ ህንፃ ሲሆን በአዲስ አበባ ውስጥ ከሚገነቡ ግዙፍ የፋይናንስ ማማዎች መካከል አንዱ ይሆናል። ሰባተኛ አባይ ባንክ ዋና መስሪያ ቤት። በአሁኑ ወቅት በግንባታ ላይ የሚገኘው ይህ የአባይ ባንክ ዋና መስሪያ ቤት የኢትዮጵያን የፋይናንስ ተቋማት የህንፃ መስራት ፉክክር በቅርቡ የተቀላቀለ ሆኖ ባንኩን በሚወክል ዲዛይን እና ጥራት እየተገነባ የሚገኝ ህንፃ ነው። ስምንተኛ የብርሃን ባንክ ዋና መስሪያ ቤት ህንጻ ይህ የብርሃን ባንክ ዋና መስሪያ ቤት ህንጻ አርባ አምስት ፎቆች እና ረጅም ከፍታ የሚኖረው ሲሆን ባንኩ በኢትዮጵያ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ እንዲሆን የሚያስችለው እና ምኞቱንም የሚያሳካለት ነው። ዘጠነኛ የኦሮሚያ ኢንሹራንስ ኮርፖሬሽን ዋና መስሪያ ቤት የኦሮሚያ ኢንሹራንስ ኮርፖሬሽን ዋና መስሪያ ቤት ከ35 እስከ 40 ፎቆች ይኖሩታል ተብሎ የሚጠበቅ ሲሆን የኢትዮጵያ የባንክና ኢንሹራንስ ዘርፍን የህንፃ ፉክክርን በቅርቡ የሚቀላቀል አዲስ ሰማይ ጠቀስ ህንፃ ነው። አስረኛ የኢትዮጵያ መምህራንም ማህበር ዋና መስሪያ ቤት። ለዛሬ ያሰናዳንላችሁን ጥንቅር በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን።